አማኑኤል የኢየሱስ ስም አይደለም። የኢየሱስ ስም ኢየሱስ ነው። ምክንያቱም ስሙን ማን ትይዋለሽ? ኢየሱስ ትይዋለሽ። አማኑኤል የሚለውን ጥቅስ የወሰዱት ከየት ነው? ከኢሳይያስ መጽሐፍ። አማኑኤል የሚለው የእግዚአብሔር ምን ማለት ነው? ማደሪያ፣ የእግዚአብሔር መገኘት፣ የእግዚአብሔር መገኘት። ስለዚህ የእግዚአብሔር መገኘት በማ በኩል መጣ? በኢየሱስ በኩል መጣ። ስለዚህ ኢየሱስ የእግዚአብሔር ማደሪያ ሆነና፣ ትውልድን፣ ህዝብን ክልልን አህዛብን ሊወርስ ጀመረ። በማድሮ እግዚአብሔር በኢየሱስ አድሮ። ስለዚህ አንተ አባት ሆይ አንተ በእኔ እንደሆንክ እኔም በአንተ እንደሆንኩ አደለ ያለ። ከዛ በኋላ ኢየሱስ ይሄንን ሲጨርስ ደግሞ እንዲህ ብሎ ጸለየ። አንተ በእኔ እንደሆንክ እኔም በአንተ እንደሆንኩ አሁን ደግሞ አለ እኛ በማን እንድንሆን? በእነሱ እንድንሆን። ስለዚህ አማኑኤል ቀጥሏል። አጠገባቸው ያለውን ሰው በእኛ አማኑኤል ቀጥሏል በሉት። አማኑኤል አልሄደም። አማኑኤል እዚሁ ነው። ለብዙ ሰዎች አማኑኤል ሄደን የመሰላቸው፣ አማኑኤል እዚሁ ቀጥሏል። ምክንያቱም እግዚአብሔር እግዚአብሔር በሕዝቡ ውስጥ አድሮ በኢየሱስ ውስጥ አድሮ አማኑኤል ሆኖ እግዚአብሔር ይገዛ እንደነበረ መልካም እያደረገ በስፍራ ሁሉ ይዞር እንደነበረ አሁንም እግዚአብሔር በሕዝቡ እያደረ መልካም በማድረግ ስፍራን ሁሉ ይወርሳል። በነገራችን ላይ እንግዲህ ይህ ነው ፓስተር ተብሎ መድረክ ላይ ቆሙ አማኑኤል የኢየሱስም አይደለም እያለ ኢሳያስ ብቻ አለም በነገራቸው የተናገረው ወንጌላዊ ቅዱስ ማቴዎስም ጽፎታል። ማቴዎስ ወንጌል ምዕራፍ አንድ ቁጥር 23 ላይ እንደዚህ ይላል፣ እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር ነው የሚል ነው። በጸጋ አይደለም፣ እግዚአብሔር ከኛ ጋር የሆነው ራሱ በአካል እግዚአብሔር ከኛ ጋር የሆነበት ነው። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። በጸጋ አይደለ፣ በአካል የተገለጠበት በአካል የመጣበት በድንግል ማፀን ያደረው ያ አማኑኤል ነው። አማኑኤልም ተብሏል። ግን እነኚህ ሰዎች አማኑኤል አይባልም አሉ በነጋሽ ላይ። ከዚህ በፊትም እንዲሁ አንዱ ሰው ፌስቡክ ላይ ጽፎ ነበር። የጅል ነገር መስሎኝ ነበር፣ እንደውም ዝመርኩት እንጂ ፌስቡክ ላይ ጽፏቸዋሉ። በጣም ሚያስቅ፣ በጣም ሚያናድ እንደዚህ ይላል። የሚታያቸው ከሆነ እዚህ ጋር ላሳያቸው፣ እነዚህ ነው አማኑኤል እና መድሃን ያለው የሚባሉ ስሞች የኢየሱስ ስሞች አይደሉም፣ ይልቁንስ ሰይጣን ኢየሱስ የሚለውን ስም የሚያሸንፍበትን ማጭበርበሪያ የሚሸፍንበትን ማጭበርበሪያ ናቸው ብሎ እስከመናገር ድረስ ረሷል። አማኑኤል የሚለው ኢሳያስም ማቴዎስም የተናገረው ቅዱሳን ነቢየ ልዑል ኢሳያስ፣ ወንጌላዊ ቅዱስ ማቴዎስ የተናገሩለትን እግዚአብሔር ከኛ ጋር ነው የተማረለትን ስም ሰይጣን እንዳወጣው ስም አድርጎ ይነገራል መድሃን ያለን የዓለም መድኃኒት የሆነ ክርስቶስን ያንን ስም ሰይጣን እንዳውጣው አድርጎ የሚናገሩ